ኤርትራ ቅዳሜ 34ኛ ዓመት የነጻነት በዓሏን አክብራለች። በዓሉን ምክንያት በማድረግ ንግግር ያደረጉት ፕሬዝዳንት ኢሳያስ አፍወርቂም አብዛኛው ንግግራቸው ስለ ሀገራቸው ኤርትራም ውስጥ ጉዳይ ሳይሆን ስለ ኢትዮጵያና ሌሎች ሀገራት ጉዳይ ነው። ከዓመታት በፊት ከነበረው የኢትዮጵያ ሁኔታ አንስቱን ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት ወደ ስልጣን መምጣት እስከ አምናው ሰላሳ ሶስተኛም የነጻነት በዓላቸው በንግግራቸው አንስተዋል። ሁሌም ባገኙት አጋጣሚ ሲናገሩ ከአንደበታቸው ተለይቶ የማያውቀው ህወሀምት ቲፔሌፍን ለመጥራት የሚጠቀሙበት ውያኔ የሚለው ቃል በዚህ ንግግራቸው አንድም ጊዜ ካፋቸው አልወጣም። ትግራይን ጦርነት ባስቆመው የፕሪቶሪያ የሰላም ስምምነት እንዲሁም ኢትዮጵያ የባህር በር ጉዳይ ዓለም አቀፍ አጀንዳ በማድረጉም ደስተኛ እንዳልሆኑ በተደጋጋሚ የምንክርላቸውን ፕሬዚዳንት ኢሳያስ አፍወርቂ ከአምስት ዓመታት በፊት ደጋግሞ ያሞካሹት በኢትዮጵያ የመጣውን ለውጥ ጥሪ ተገልብጡም በንግግራቸው ሲያጠለጥሉ ተደምጠዋል። ከ80 ዓመታት ብላ ወይም ሶስት ትውልድ ያህል ኢትዮጵያ የወኪላችንን ወኪል ትሆናለች ብሎም ያመኑ የዋሽንግተን ቡድኖች ያቀነቀኗቸው የተሳሳቱ ፖሊሲዎች ያስከተሉት ቀውስና ውድመት በታሪክ መዛግብት ሰፍሯል። በቀዝቃዛው ጦርነት ወቅትም የሶቪየት ሕብረት መሪዎች የፈጸሟቸው ስህተቶችና ውጤቶቻቸው ተሰንደው ይገኛሉ። በነዚህና መሰል ምክንያቶች የተነሳ በኢትዮጵያ ሁለት ትውልዶች ሀገር የመገንባት እድል ከሽፏል። ከቀዝቃዛው ጦርነት ማብቃት በኋላም ወደ ሀገራዊ ዜግነት ከመመለስ ይልቅ የብሔር ቅራኔን የሚያባብስ አካሄድ በኢትዮጵያ ያስከተለው ውድመት አተታ የሚያስፈልግ አይደለም። የብሔር ፌዴራሊዝም ያን ሁሉ ቀውስ ካስከትለ በኋላ ባለፉት ሰባት ዓመታት መጣ የተባለው ለውጥ ሪፎርም በኢትዮጵያ በሁሉም ሰው ዘንድ የተስፋ ስሜት እንዲገነፍል እንዳደረገ ሁሉ በኤርትራ ህዝብ፣ በሌሎች ጎረቤት ሀገራት ህዝቦችና በዓለም ህዝብ ዘንድም ምን ያህል ተስፋ እንደፈጠርም የትላንት ውስጣችን ነው ብዋል ፕሬዚዳንቱ። ያ የህዝብ ተስፋ ያናባቸው የውጭ ኃይሎች ግን ረፍት አልተሰማቸው። ባለፉት ቅርብ ዓመታት ብቻ በብልጽግና ስም እንደ አዲስ ወኪል ወይም ተገዢ ኃይል ብልጽግና ወኪል በማድረግ በኢትዮጵያ ህዝብ ላይ ያወጁት ጦርነት የጭንቀታቸው ማሳያ፣ የተለያዩ ማሰኖች፣ የአባይና የቀይ ባህር የባህር በር ጉዳይ፣ የኦሮሞ ህዝብ የማይወክል የኦሮሙማ ስነ ሀሳብ የጉሻውያንምን የሲማውያን ትርትረት የብሄሮች የእርስ በርስ ጦርነት አፋር ህዝብና መሬት እንደ መጫወቻ ሜዳ የመጠቀም ሁኔታ የሚስማሙ ፉከራና ግርግር ወዘተ ትግሉ የወደፊት ሽሽት ነው ሊባል የሚችለው ጦርነቶችንም ብርካሽ ጀብደኝነትና ፉከራ አስደግፉ፣ ግን ጦርነት ለማቀጣጠል እየቀረበ ያለው የጦር መሳሪያና ቴክኖሎጂ ለዚሁ እየተሰነደ ለሦስተኛ ማስተጋበሪያም

የኤርትራ ህዝብና መንግስት ቀደም ብሎ ተጀመረ ለተባለው ሪፎርም ለውጥ በከፍተኛ ተስፋና ያለምንም ስስት ሙሉ ድጋፋቸውን መስጠታቸው አሁን በተከሰተው ድንገተኛ ሁኔታ ምክንያት የሚጸጸትና የሚያስጨንቃቸው ነገር አይኖራቸውም። እርጋማሽ ወደ ሆነ የሐሰትንም የመቆራቆስ ማዕድም አይጋበዙ ኢንሴራ እየሸረቡ ላሉ የውጭ ኃይሎች መጃችሁን ሰብስቡ እንላቸዋለን ብለዋል ፕሬዚደንት ኢሳያስ አፈወርቂ። ፕሬዚደንቱ በተደጋጋሚ የውጭ ኃይል እያሉ የገለጹት እነማን እንደሆነ በግልጽ ደፍሮ ስም ጠርቶ ሲናገሩ አልተሰሙም። አብዛኛው ንግግራቸውም የሀገራቸውን የውስጥ ጉዳይ ከመላሰስ ይልቅ በውጭ ሀገራት ጉዳይ ላይ ነው ትኩረት ያደረጉ። ከኢትዮጵያ ወጥተው ስለ ሱዳን ጉዳይ ሲተነትኑ ታይቷል። ስለ 34 ዓመታት ኤርትራን ያላዳች ምርጫ በብቸኝነት እየገዙ ያሉትንም አሁንም በስልጣናቸው ላይ ያሉት ኢሳያስ አፍወርቂን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከኢትዮጵያ ጋር ርቅ ፈጥሮን ብዙ ጊዜም የኢትዮጵያን ለውጥ ሲያደንቁንም ሲያሞካሹ ታይቷል። የትግራይ ጦርነት ሰራዊታቸውን አሳልፎም ህዝብ ላይ ብዙ የጦር ግፎችን በመፈጸም የሚከሰሱት ኢሳያስ ሰፋዎች የፕሪቶሪያ ሰላም ስምምነት ተፈሩ ጦርነት ሲያበቃና ሰላም ሲሰፍን ከኢትዮጵያ መንግስት ጋር እንደ ተሸኮረፉ ይገለጻል። ከዚህ ባለፈ ከ100 ሚሊዮን ህዝብ በላይ ያላት ኢትዮጵያ ባህር በር ጉዳይን ዓለም አቀፍ አጀንዳ አድርጋ ማንሳቱን ላላስደሰታቸው በገሃድ ታይቷል። ፍጹም የኢትዮጵያ እድገት አይመኙም ከሚባሉ ኃይሎችም ጋር በተደጋጋሚ ሲመካከሩ፣ ሲፈራረሙ ታያሉ። ፕሬዝዳንት ኢሳያስ አፈወርቄ ኤርትራ ከኢትዮጵያ ከወጣች በኋላም አንድም ጊዜ ምርጫ ካሂዳ የማታውቅ ሲሆን ከመንግስትና የህዝብ ደራሲዎች ምክር ቤት የላት። ፕሬዚዳንት ኢሳያስም ባለፉት 34 ዓመታት ሀገሪቱን በብቸኝነት ገዝተው